ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጮች ተመልካቾች፣ በእያላችሁበት የዓለም ጥግ ሁሉ ሰላምታ የደረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ ማክሰኞ ረፋድ ይመጥናቸዋል ያልኳቸውን አንዳንድ የሀገር ቤት መረጃዎችን አሰማችኋለሁ። ባሮ ሚድያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እጠይቃለሁ። በሀገራችን ኢትዮጵያ እንግዲህ እየተከናወነ ባለው ጦርነት የተለያዩ ቦታዎች ላይ ወዳዲስ ነገሮች እየወጡ ይገኛሉ። ከዚሁ ጋር ተያይዞ የጠቅላይ ሚኒስትር ጽሕፈት ቤት ቢሮ ከጤና ከትምህርትና ከኢኮኖሚ ጉዳዮች የተያያዙ ጥያቄዎችን እንዲያቀርቡ እድል ሰጥቶ ነበር። እንግዲህ አብዛኛው የኑሮ ውድነት ከፍተኛ ደረጃ ላይ ቢደርስም፣ ነገር ግን የጠየቁት የሰላም እና የደህንነት ጥያቄ በብዛት ቀርቧል። በተለይ የአማራ ክልል ላይ ያለው ጦርነት ለምን አልቆመም? በኦሮሚያ ክልል የሰዎች እገታ ለምን አልቆመም? የአማራ ክልል ደም መፍሰሱ ለምን አልቆመም? በወለጋ ያለው ዘርን ማዕከል ያደረገ ጭፍጨፋ ይቁም፣ ተፈናቃዮቹ ወደ ቤታቸው ይመለሱ፣ በአዲስ አበባ ዙሪያ ቤታቸው የፈረሰባቸው የደሃ መኖሪያ ቤቶች ለባለቤቶቻቸው ይመለስ። መንግስት ለምን በድሮን ንጹሃንን ይጨፈጭፋል? የሚሉት ጥያቄዎች ቀርቧል። በኢኮኖሚ በጤናም በትምህርትም በርካታ ጥያቄ የተነሳ ቢሆንም ጉዳዩ የጸጥታ ጉዳይ ላይ ትኩረት ሰጥቶበታል። እንግዲህ እነዚህ ጥያቄዎች ወደ ሁለት መቶ የሚደርሱ ጥያቄዎች ናቸው። በጤና በመድኃኒት እጥረት የግብርና ውጤት ማዳበሪያ ለምን በይጥፍ ጨመረ? በዶክተሮች ላይ ያነጣጠረ ግድያ ይቁም የሚሉትም ተካቶበታል። ቢያንስ ወደ ሁለት መቶ ጥያቄ ምናምን የቀረበው መልሱ እንግዲህ አሁን እየተጠበቀ ነው፣ ምን አይነት መልስ ይሰጣል የሚል እዚህ ላይ እንግዲህ በጣም የሚገርመው ህዝቡ አሁን በሰላም ወጥቶ መግባትን ነው ትኩረት ያደረገው። ትምህርት መማር አለብን ወይም ሌላ ሌላ ነገር አላነሳም። በጣም በሚገርማቸው ለእነሱም የሚገቡ ጉዳዮች አይደሉም። ትምህርት መማር የምትችለው ሰላም ስትሆን ነው። ሰላም ከሌለ ምን አይነት ትምህርት ነው የሚሰጠውስ? ኢኮኖሚ በተመለከተ ኢኮኖሚ ወርቋል። የኑሮ ውድነት ህዝቡ ጎዳና ላይ የወጣም አለ፣ ሊወጣም የተዘጋጀ ማህበረሰብ አለ። የኑሮ ውድነቱ ጎዳና ላይ ሰውን እያወጣው ይገኛል። ከዚህ ውጭ የግብርና ግብአት በተለይ የጦርነት ያለባቸው አካባቢዎች ላይ አማራ ክልል ሌሎች አካባቢዎች ላይ መዳበሪያ በእጥፍ የጨመረበት ሁኔታ ነው ያለው ያም በእጥፍ የጨመረው መዳበሪያ በትክክል አካባቢው ላይ አይደርስም በተለይ አማራ ክልል የሱቅ ሸቀጥ የሱቅ ሸቀጥ ከፋኖ ጋር ያለውን ጦርነት ግምት ውስጥ በማስገባት ሌላውን ማህበረሰብ ሸቀጥ የከለከለበት ሁኔታ ነው ያለው እስካሁን በአማራ ክልል በግልጽ አስር ቀበሌዎች ሸቀጥ ተከልክሏል በአስር ቀበሌ የሱቅ ሸቀጥ እንዳይገባ ተከልክሎ ማንኛውም ግብአት ከዚህ ውጭ አማራ እንዳጠቃላይ እኔ እንጃ፣ እኔ ቢያንስ ባህር ዳር እንኳን የውባ መድኃኒት የተረቻ ይመስለኝ። ሙሉ በሙሉ ክልሉ የመድኃኒት ግብአት የለም፣ ጤና ምንም ነገር የለም። እንደውም ያሉትም የተወሰዱበት ሁኔታ ነው ያለው። ክልሉ ላይ ዶክተሮች እየተገደሉ ነው ያሉት። ፋርማሲዎቹ መድኃኒቶቻቸው እየተዘረፉ ነው ያሉ መድኃኒቶቻቸውን ያቃጠሉበት ሁኔታ ነው ያለው። ከዚህ ውጭ መድኃኒቱ ለፋኖ ሰርቪስ እየሰጣቸው ነው፣ ፋኖ እየተጠቀመበት ነው፣ ፋኖ እየተገለገለበት ነው በሚል ሰበብ ፋርማሲዎች፣ ዶክተሮች ከፍተኛ ጫና ውስጥ ነው የገቡ። እንዳጠቃላይ አማራ ክልል ላይ ያለው ዶክተር ከፋኖ ተለይቶ አልታየም። በፋኖ አይን ነው እየታየ። ፋኖ ስቆስል ፋኖን የሚያክሙት እነሱ ነው፣ መድኃኒት ለፋኖ የሚሸጡት እነሱ ነው የሚሉ የተካተተበት ሁኔታ ነው ያለው። ሌላ አርሶ አደሩ እንኳን ከሱቅ እንደ ሸቀጥ ወይም ደግሞ ከሱቅ መድኃኒት ገዝቶ ለቤቱ በሚገባበት ጊዜ ለፋኖ ልታቀብል ነው ተብሎ እየተነጠቀ ያለበት ሁኔታ ነው ያለው። በጣም አስቸጋሪ የሆኑ ጉዳዮች ናቸው። ከዚህ ውጭ እስካሁን ድረስ በድሮን በደንብ መምታት አልቻልንም፣ ከአሁን በኋላ እንመታለን የሚል ዛቻ ያለበት ሁኔታ ነው ያለው። አሁንም እነዚህ ጥያቄዎች መንግስት የጥይት ፋብሪካ ገነባው ከሚል የድሮን ፋብሪካ ገነባው ከሚል ህዝቡ በራብ አደባባይ የወጣ ነው። ዳቦ ፋብሪካን ለምን አይገነባም የሚሉ ጥያቄዎችም ተነስቷል። በዚህ ዙሪያ ተቀባይነት ያገኛሉ ወይ የሚለው ያ ሌላ ጉዳይ ነው። ህዝቡ የጥይት ፋብሪካ ከሚገነባ ለምን የዳቦ ፋብሪካ አይገነባም? ህዝቡ በኑሮ ውድነት ችግር ውስጥ ገብቷል የሚሉ ተነስቷል። በአጠቃላይ ወደ ሁለት መቶ ጥያቄዎች ናቸው ለጠቅላይ ሚኒስትር ቢሮ የቀረበው። መልሱ እንግዲህ እየተጠበቀ ይገኛል የትኞቹ ጥያቄዎች መልሱን በትክክል አግኝቶ ይመለሳል የሚለውንም ለማየት እንሞክራለን ማለት ነው። እንግዲህ እንጠብቃለን። በሌላ መረጃ ወደ ትግራይ የሚወስደን መረጃ ነው። እንግዲህ በትግራይ ጦርነት ወቅት ዋና የጦር አዛዥ ሆኖ ጦርነቱ ሲመሩ የነበሩ ጀነራል ጻድቃን የኤርትራ እና የኢትዮጵያ ጦርነት መነሳቱ አይቀርም ብሏል። ጦርነቱ በኤርትራ እና በኢትዮጵያ ላይ ብቻ አይደለም ብሏል። የኤርትራ ጦር ያለ ትግራይ ጦር ድጋፍ ማሸነፍ አይችልም ብሏል። የህወሓት አመራሮች በኤርትራ ጋር እንግዲህ መቀራረብ መርጧል ነው ያለው። ጀነራል ሳርካን ጀነራል ሳርካን በአሁኑ ሰዓት እንግዲህ ከነአብይ አህመድ ጎራ ነው ወይም ከነጌታቸው ረዳ ጎራ ነው? አሁን አንዳንድ የህወሓት ጀነራሎች ከኤርትራ ባለስልጣናቶች ጋር የሚያደርጉትን እንቅስቃሴ እየተቃወሙበት ያለበት ሁኔታ ነው ያለው። በሰሜኑ ጦርነት ወቅትም ወክተውናል። ተጠያቂ መሆን የማይፈልጉ ጀነራሎች ከወራሪዎች ጋር ለመተባበር መርጧል ብሏል ጀነራል ሳድቃን። ይሄ የህዋት ጀነራሎችን እየጎሸመ ያለው ከተጠያቂነት ተጠያቂ መሆን የማይፈልጉ ጀነራሎች ከወራሪ ኃይሎች ጋር ለመተባበር መርጧል ነው የሚለው። ወራሪ ኤርትራ ነች። ተባብሯል የሚሉት ደግሞ የህዋት ጀነራሎች ያው በሁለት የተከፈሉበት ሁኔታ ነው ያለው በአሁኑ የዶክተር ደብረጽዮንን እኔ የሚደግፉ ጀነራሎች እስከነ ሰራዊቶቻቸው ጌታቸው ረዳን ደግሞ የሚደግፉ ጀነራሎች አሉ እስከነ ሰራዊቶቻቸው። ትግራይን በሁለት ሰንጥቋታል ማለት ነው። ትግራይ በሁለት ባይከፈል እና አንድነቱን አስጠብቆ ብሄድ ኖሮ ኤርትራ ለምታቀርበው ጥያቄ ወይም ደግሞ አብረን የጋራ ጠላትን እንምታ የሚለው ላይ ይሳተፉ ነበር። አሁን ራሱ ትግራይ ውስጥ ራሱ ሁለት ቡድን ተፈጥሯል ማለት ነው። ጦርነት ትግራይ ውስጥ ራሱ ጦርነት ይኖራል ብዬ ነው የማስበው። ምክንያቱም አንዱ አንዱ ላይ ይተኩሳል፣ ምንም የማይቀር ጉዳይ ነው። የዛን ሰዓት ጦርነት መነሳቱ አይቀርም። በሌላ በኩል አቶ ጌታቸው ረዳ በሶስት የትግራይ ከፍተኛ የጦር ጀነራሎች ላይ እገዳ መተላለፉ ተሰምቷል። አንደኛ ጀነራል ዮሐንስ ወይም ወድመድ ሁለተኛ፣ ጀረናር ማሾ በየነ፣ ሶስተኛ ጀረናር ምግበ ኃይሌ ናቸው። ወታደራዊ አመራሮቹ የታገቱት የታገዱት በፓርቲ ፖለቲካ ውስጥ ጣልቃ በመግባት የጊዜያዊ አስተዳደሩን በሕገወጥ መንገድ ለመቆጣጠር በማሴር ነው ተብሏል። እንግዲህ ሰሞኑን እንግዲህ የትግራይ ሰራዊት አንዳንድ እንቅስቃሴ አድርጓል። ጌታቸው ረዳ አዲስ አበባ ስብሰባ ላይ ነበር ሲመለስ ነው እንግዲህ እነዚህ ጀረናሮች ያገዳቸው ሰሞኑን፣ አዲግራት አካባቢም የዋታ ታጣቂ ቡድን እንግዲህ እንቅስቃሴ አድርጓል። አስተዳደሮችን በኃይል የመቆጣጠር በኃይል የመቆጣጠር ስራዎችን ነበር እንግዲህ የሰራው። እነዚህ እነዚህ ነገሮች እንግዲህ ተካተውበታል። ጌታቸው ከና አብይ አህመድ ጋር ከደህንነት ሹም ጋር ስብሰባ ላይ ነበር በአዲስ አበባ። ከዛ ስመለስ ነው እንግዲህ ትላንትና ገዳ ያደረገ በነስ ላይ በተለይ በአድግራት አካባቢ እንቅስቃሴ ሲያደርጉ የነበሩት በጀረናር ማሾ የሚመራው ታጣቂ እንደሆነ ነው እንግዲህ የተገለጸው። በሌላ መረጃ በደቡብ ኢትዮጵያ ክልል ኮሬ ዞን ኮርኬ ወረዳ በኢትዮጵያ ነፃነት ግንባር በተከፈተው ጥቃት ሁለት ሰው ሲሞት፣ አንድ ሴት መኩሷላ ተሰምቷል። ዘገባውን እንግዲህ ወደ ዘገባውን ቪኦኤ ነው የዘገበው። ወደ ሆስፒታል ከገቡ በኋላም እዛው መሞታቸውን ነው እንግዲህ የተገለጸው። ይሄ እንግዲህ ደቡብ አካባቢ የኦኔግ ታጣቂ ቡድን ሰርጎ በመግባት ጥፋት እያጠፋ ይገኛል። እነሱ ግን አሁን ይክዳሉ። ሰላማዊ ሰዎች ላይ ያነጣጠረ ጥቃት አናደርግምኛ የሚል ክደቶች አሉ። አድማጮቻችን፣ ተመልካቾቻችን እንግዲህ እንደ አጠቃላይ አሁን አንዳንድ ነገሮችን ስንመለከት ዓለም አቀፍ ተቋማት ጣልቃ በመግባት ማስቀረት ካልተቻለ የኢትዮጵያ ኤርትራ ጦርነት የማይቀር ጉዳይ ነው። የማይቀር ጉዳይ ነው። አሁን ባለው የሁለቱ ዝግጅት ባልታወቀ ጊዜ ብቻ ጦርነት ሊነሳ ይችላል። ይሄኛውም ሰራዊት የማስተጋት ነው፣ ያኛውም ሰራዊት የማስተጋት ነው። ይሄ ጦርነት እንግዲህ ከተጀመረ እነ ሱዳንንም ያካትታል የሚል ግምትም የተሰጠበት ሁኔታ ነው ያለው። ምክንያቱም የቀይ ባህር ተጠቃሚ ሀገራት በሙሉ ጎራ ይለያሉ ተብሎ ይጠበቃል። እንዴት እንደሆነ እንግዲህ አብረን የምንከታተል ይሆናል ማለት ነው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እንገናኛለን። መልካም ጊዜ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙ እንድትከታተሉ